በላይ ውራ፣ አንድ ጅር ወደዚህ አንድ ጅር ወደዛ። ዮኒ ከምትቀቢው ቀለም ሽሮ ብትሰሪበት ያወዛሽ ነበረ። በና ቤነ ሪከርድ ላይ አድርገዋል። ሰላም ጤና ይስጥልኝ፣ የገነ የማኛ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንግዲህ ዛሬም እንደ ቀድሞ ምርጥ አጫዋጭ ፈገግ የሚያሰኙ የሚያዝናኑ ምርጥ ምርጥ ቪዲዮችን አዘጋጅቼ ይዤላችሁ ቀረብ ያለው ዋናው ታዲያ እናንተ ሰብስክራይብ ማድረጋችሁን አት እየዘነጋችሁ አትዘንጉ መስሎት እንደ ሌላው መስሎት ሊባርካት ቀርቦ ለጋሽ በላይ ነው። እንደ ሌላው መስሎት ሊባርካት ቀርቦ ላይክ ልውቁት ማለት ነው። እንደ ሌላ መስሎት ሊባርካት ቀርቦ ቀርቦ ቀርቦ ቴርሙሻ የፈጀበት የቲጂ እየዳበሽ ነው የመጣሽው። እኔም ቲጂ ሶስት ወር እየቆየሽ ነው መምጣት ያለብሽ ከአሁን በኋላ። ናፈቅሽኝ ያልሻት ስለዚህ ነበር ማለት ነው። ተቀበልገን ይሄ

ገዳገዳርዋይሽ ቡርቴዋ ዘይትሽ እንደምን ከሰረ? ከሰረ ዮኒን፣ ከምትቀቢው ሽሮ ብትሰሪበት ያወዛሽ ነበረ። በእናቴን ሪከርድ ላርገዋል።

ትንሽ አይከብድም ወይ? አንድ ግር ወደዚህ አንድ ግር ወደዛ። ሮዲ ምክርህን አድርገው በዋዛ ሮዲ ምክርህን አድርገው በለዛ አድርገው በዋዛ

ዮኒን ካልያዘልን ታዲያ አንተ ፍቅር ማንን ነው የሚይዘው? ፍቅር ሲይዘው ማንን ነው የሚይዘው?

Peanut. ኤርሚ ገኔ አንድ ግሮ ለዚህ አንድ ግሮ ለዛ እንኳን ብልሃቸው ይልሃል

ቁመት ምን ይሰራል? ላይሆንም። ባጃጂ ቁመት ምን ይሰራል? ላይሆንም። ባጃጂ ለዳኒ ነው የገጠሙለት። ባጃጂ ምላስ እንደ ዳኒ ሲረዝም ነው እንጂ የፍቅረ ሲዝም ሎጎ ነው።

ተሸወርኩ በጣም ያላገር ያለ ሰው ዘንድሮ ገኔ ቤት ተሸወርኩኝ በጣም ያላገር ያለ ሰው እኔ ቤት ተሸወድኩኝ በጣም ያለ አገር ያለሰው ያለ ሰው ያለሰው ዘንድሮ እኔ ቤት ተሸወድኩኝ በጣም ያለ አገር ያለሰው ያለ አገር ያለ ሰው ሚካኤል ነው ብዬ ታችኛው ነው ቲጂ ላቭ ምንድን ነው እንዲህ የሚያስቅሽ?

የቅዱስ ደሴ ካሳን ላምብ በለገን ይ እንዴት ነህ በሉልኝ፣ ያንን ባለቅኔ ያንን ትልቁ ሰው እንዴት ነህ በሉልኝ፣ ያንን ባለቅኔ ያንን ትልቁ ሰው በግጥም ለወጣት አገርህን ለዳቦ ጋሽ በሌ እንደ ኤሳው ደጁን እየዞሩ ካልመጡ ቤትሽ ለቲጂ ነው እጁን እየዞሩ ካልመጡ ቤትሽ እጁን እየዞሩ ካልመጡ ቤትሽ ገና ምን አይተሽ ጣራ ላይ ይሰጣል ትጂ የዳቦሽ

ማቤት የኔ ማጋሽ በላይ ዘጠኝ ምጣድ ጥሎ እንዴት ተቸገረ የኔ ማጋሽ በላይ ዘጠኝ ምጣድ ጥሎ እንዴት ተቸገረ የኔ ማጋሽ በላይ ዘጠኝ ምጣድ ጥሎ እንዴት ተቸገረ እንዴት ተቸገረ ዘጠኝ ምጣድ ጥዶ ይህኔም ጋሽ በላይ የዘጠኝ ምጣድ ጥዶ እንዴት ተቸገረ? ቴጂ ነፈፍ ሲል የሮሚ እያረረ እ ያዝ ለዳኒ መልሳ፣ አለይ ለዳኒ ምን ነው በቀረብኝ ባላነበብኩት? ምን ነው በቀረብኝ ባላነበብኩት?

መስመቶ ሰዎች አላችሁ፣ እንኳን ደህና መጣችሁ። ቢቱን እንግዲህ ፎሎ ያላደረጋችሁ ፎሎ ማድረጋችሁን አትዘንጉ። ታብዛብ ይደረግ የዩቲዩብ ቻናል ማለት ነው። የዩቲዩብ ላይም ላይቭ ላይ እንገናኝ። ዩቲዩብ ላይ ያላችሁ እንግዲህ ላይክ ማድረጋችሁ፣ ኮሜንት ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዩቲዩብ ነው፣ ጎብኝት አድርጉ። የዩቲዩብ ሊንክም እዚሁ ከቲክቶክ ፕሮፋይል ስር ይገኛል ማለት ነው። ፎሎ ማድረጋችሁን አትርሱ።

አልሰማ አንደኛ፣ አልሰማም። አላዳም እኮ ግን ከባድ ሰው ነሽ። የስፖርት ስሞላችሁ ዝናብ መጣልሽ ይላል መገኔ የጣራ ላይ ዝናብ መጣልሽ

እንኳንስ ከሰማይ ከሰማይ የመጣች ከሰማይ የመጣች ከሰማይ የመጣች ከሰማይ የመጣች አዛሪ ሲዘፍናት እንኳንስ ከሰማይ ከምድር ወጣች። ጋሽ በላይ ጋሽ በላይ ትልቅ ሰው አንተ በጣም ባሰው ትላለህ። ከገስት ከወረደ መልሶ ለመውጣት ወገቡ የሚንቋቋው እኔስ ኖሬዋለሁ ቢከፋኝ ቢደላኝ፣ እኔስ ኖሬ አለው ቢከፋኝ ቢደላኝ

ግሩም ፀጉር ቆራጭ ቢገባ ከቤቱ ግሩም ፀጉር ቆራጭ ቢገባ ከቤቱ ቢገባ ከቤቱ ቢገባ ከቤቱ

አታውቀው ነው እንጂ አመሉን ባታየ የተበጠበጠም ይግታል በላይ